አስመስላሉ የምትመጣ ሄዳ ምንም አጉል ተወታትፈን እያስመሰልን እየኖርነው፣ ምንም የለም። ያ አብደላ ስፔሻል ምንድነው ያለው? እኛ ሀገር ምን አለ እንዴ? የሆነ ነገሩን አውጥቶ እኮ ልትጣይ ከወዲያ ስታይ ከወዲያም ካቦት አውጥቶ፣ ከወዲያም ካቦት አውጥቶ፣ ተጋደሉ እኮ ነው የሚለን። በቃ ምንድነው? አይማኖት መሪ ከወዲም የሆነ ነገር አውጥቶ፣ ከወዲያም በለው ነው ተባባሉ ነው። በቦክስ አፍንጫ ተመታቶ ነው በቃ ቁጭ ብለው የሰፈር ጉርም ስና ነው እንጂ እንዴት ነው በወዲያ ጦር ተፈጥሮ በወዲህ ጦር ተፈጥሮ ነው። ጦር ሊያበርድ የሚችል ነገር ነው እኛ ምድር ላይ መፈጠር ያለበት። ግን እስቲ ሃይማኖት መሪውም ሁሉም እስኪ የሆነ ቀን ሲነሳ ሃይማኖቱ ይጠፋና አማራ ይሆናል። የሆነ ቀን ሲነሳ ኦሮሞ ይሆናል። የሆነ ጊዜ ሲነሳብሽ ጦረኛ። በአጠቃላይ ምንድን ነው ችግሩ መሰልሽ እንትኑ ራሱ ያለው ነገር እየተደባለቀ ነው ያገ በአንድ ወይ ኤቲስት ሆኖ ሰው ወይ ፖለቲከኛ ሆኖ ወይ የሆን ነገሩ ማ ፖለቲከኛ ሃይማኖተኛ ሃይማኖተኛ ፖል አራሽ ቀዳሽ ተኳሽ ተብሎ እኮ ነው ያለው ኢትዮጵያ ውስጥ ያርሳልም ይቀድሳልም፣ የሆነ ቀን ደግሞ ይገልሻል። ምንድን ነው መምታሚ ምን? የት ሃይማኖት መባል ያለበት እኮ አንድ ነገር ነው። አንድ ሃይማኖት አልገልም ካለ አልገልም ነው። ሃይማኖት አለው ወይስ? የሆነ ቀን ሃይማኖተኛ ነው የሚቀድስ ነው ብለሽ የሆነ ቀን ደግሞ ሽጉጥ አንስቶ ጉንባርሽ የሚቆል ምን ሃይማኖት አለ ኢትዮጵያ ውስጥ? በስተት ዓለም ላይ ሃይማኖት የሌለው ምድር ቢኖር ኢትዮጵያ ነው። በስተት

ቀዳሽ ብቻ ነው ወይ ደግሞ ጸላይ ብቻ ነው። እኔ ብቻ እኔ እዚህ ጋር የሆነ ፓስተር ነኝ። እግዚአብሔር ነው ከዘር ከቋንቋ ዋጄ ብሎ እሺ ብለሽ ከዘር ከቋንቋ የተዋጀ ሰውዬው ነው ብለሽ እዛ ሰውዬው ፎቶ ነው ለነገሩ መጀመሪያውኑ ፎቶን ለጥፏል። ዘረኛ ነው ሰውዬው። ዝም ብለሽም እዛ ውስጥ ገብተሽ ከዘር ከቋንቋ የተዋጀ ነው ብለሽ ስትይ እኔ ምንም ጌታ እንትን ቢለኝ አማራ ወይ ኦሮሞ ለምን በመላስ ተንተባትቤ የለመድኩት ለምርኩት እንዴት አማራውና አሁን እኔን ቢሻን ስለ ኦሮሞ ውሃ ስለ አማራ ሁኔ ተባሉ። ልንገርሽ ቀጥሎ ሌላ በላይ ስትይ ይሄንኛው ማንነት ግን ሲጠማሽ ልጠጩ ጥማት ኦሮሞ አማራ ነው ትግራይ ነው ወይ ነገር ሲጠማሽ ስምም የለውም ሲጀመር። እሱ ውሃ ነኝ ብሎ አቅም ቢሻን ነኝ ብሎ አቅም ወተር ነኝ ብሎ አቅም እሱ ያላለውን ስም እያወጣ መጣላት ማለት ነው በዚህ ባንድ ቃል። ስለዚህ ምንድነው የሚያደርግ? ምንም ማንንም የፈለገውን ነገር ያድርግ። አሁን ሊነሱ ይችላሉ? የፈለገ ነገር ሊባል ይችላል። ውሸት ነው። እስኪ ማን ነው ሃይማኖተኛ ነኝ ብሎ የኔ ሃይማኖት ይሄ ነው ብሎ በዚህ እጅ ቆም ያለው ነው? እሺ፣ ግራ አይደለም ያገባሽ። እሺ፣ ሊገልህ የመጣን ሰው ታዲያ ገና ለገና ሃይማኖተኛ ስለሆንኩኝ ይግደልኝ ብዬ መቀመጥ አለብኝ? አይ ታይግደለኝም ብል መሞት ይማመን አይደለም አይቀርም። አሁን እዚህ ጋር ለሁለት አንካጭ ጅብ በልቶ ከመጥ እንደዚህ ባል ጅብ ጅብ በልቶ ከምትረክስ ጅብ በልተ ተቀደስ ይባላል፣ አባባል አለ የኛ ሀገር ህዝብ የሆነ ሰው ከሚገልልህና ከምትሞት ገል ለሆን እሳ ብትገባ ይሻላል። ሲጀመር ሞተ ቢባለው እኮ ለሞቴ ነው ማለት አሁን ለምሳሌ እሱ እንዲህ እያየኛው ቢገል በሞት ሞተ የምትይው አንቺ ነሽ። እኔ አላውቅም ለሞቴ ነው አይታወቅም። ሞት እኮ አሁን እሱ ነው ትብት ቢኖር እስከሆነ ስለዚህ አላውቅም እኮ ነ አይታወቅም እኮ ሞት እና ይኸው፣ ፊደሉን ነው የምታውቂው እንጂ አታውቂም። እና በሕይወት መኖራችንም አናውቅም እያልከኝ ነው። እየተፎጋገርን ነው እየተወጋገርን እኮ ነው። ስለዚህ አሁን ሰሞን እኮ እዚህ ለምሳሌ ያው ባዮሽ የተባለ ነገር አለ። ግን ምንድነው ስታይ ስለ ዘመን አሁን ያሹ ሞትና ህይወት ቋንቋ ሆነ እንጂ የነበረው ዘመን ሁለት ነው። አንደኛው ሞት ነው፣ በስጋ የተገለጠ ያ ዘመን ሙሉ ሞት ነው። ሪል ዘመን ነው። ነክስ ወንስ አይሎ ለዓለም አንድ ነው። የአውሮፓ ላይ ላይ ኢትዮጵያ ላይ ላይ ምናምን ምናምን አለ አሁን ባለፈው ቋሚ ስድስት የተወለደ ልጅ ነበር እና አሁን አምስት ሆኖበት እየጮኸ ነው። መቼ ላክ ነው መስከረም አንድ ሌላ በጥሎ አ መስከረም። ስለዚህ ይሄ ባወላለደም ባቆጣጠረም እዚህኛው ጋር ሌላ ነው የምትዩ አውሮፓ ነው የምትዩ ትክክለኛ ዘመን በአዳም የገባ ሞት ነው።